ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያኔቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው፣ አልሐምዱላህ። እንደተለመደው ዛሬም በአዲስ ቪዲዮ ተመልሽ መጥቻ አለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ቻናሌ ቤተሰቦች ለሌሎች እንዲደርስልኝ ላይክና ሸር እያደረጋችሁ አበረታቱኝ ማለት ነው። እንደምታዩት እንግዲህ በጣም ብዙ ጊዜ ይህን የትራስ ልብስ ሰርቸዋለሁኝ። ግን በቃም ማይሰለች ከለርና በጣም እሚያ የሚያምር ከለር ስለሆነ ድጋሚ ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ደግሞ ስለዚህ ጨርቅ አንዳንድ ነገር ልነግራችሁ ነው ማለት ነው የመጣሁት። በጣም የሚያምር በጣም ጠንካራና ውበት ያለው ጨርቅ። በነገራችን ላይ ይሄ ልሙጥ ከፋይ በጣም ቆየ ከመጣ ማለት ነው። ፋሽኑ ግን ምንጊዜም ፋሽኑ የማያልፍበት ወደፊት ለራሱ ምንም አይነት ጨርቅ ቢመጣ ከዚህ የሚበልጥ ጨርቅ የለም ማለት ነው። በጣም ነው የሚያምረው፣ እያደር ሻይን የሚያደርግና እያደር እየፈካ መሄድ። በዛ ላይ ደግሞ ለልጅ ቤትም ቢሆን ወደ ገጠር አካባቢም ቢሆን በጣም የሚችል እና በጣም ጠንካራ ጨርቅ ነው ማለት ነው። ከማንኛውም ጨርቅ ይሄ ጨርቅ ይበልጣል። በጣም ብዙ ከለሮች አሉት። እኔ ራሴ ለቤት የራሱ የሰራሁት ይህን ነው። በጣም ነው የሚያምረው፣ በጣም ነው የምወደው። በጣም አሪፍ ጨርቅ ነው። እንደምታዩት እንግዲህ ቀበቶ በጎልደን ቀበቶ የተሰራው የደንበኛችን ፍላጎት ስለሆነ አንዳንድ ቁልፍና ቀበቶ አድርጌበታለሁ። እዚጋ የምታዩት ደግሞ የፍራሽ ልብስ ነው። ያው ይህን ሁሉን የሚያሳየት ቪዲዮ ላይ ልጅቱ እንድታየው ብዬ ነው እቃዎቿ ማለት ነው። በጣም የወደድኩት እና በጣም የሚያምር ጨርቅ ነው። እንግዲህ አሁን ያለበት የወቅታዊ ዋጋው የትራስ ልብሱ ልጅቱ ባሰራችበት ሰአት ያው ቆይታ ያለ ትእዛዝ ነበርና ከረመዳን በፊት አራት መቶ ብር ነበር። አሁን ግን ጨርቅ በጣም ጨምሯል። በነገራችን ላይ አሁል ጊዜ እቃ ጨምሯል ጨምሯል ነው የሚባለው። ግን ምንም ማድረግ አንችልም። እንደውም እቃ በጣም እንደመጨመሩ የትራስ ልብስና የፍራሽ ልብስ እንደውም አልጨመረም ማለት ይቻላል። እንግዲህ የትራስ ልብሱን አሁን ባለበት ወቅታዊ ዋጋ ማለት ነው አራት መቶ ሀምሳ ብር ሲሆን የፍራሽ ልብሱ ደግሞ አንድ ሺህ ብር ነው። የፍራሽ ልብሱ እንደውም ያን ያህል አልጨመረም። የቤቢው ደግሞ ሁለት መቶ ሀምሳ ብር ሲሆን ተካያ ደግሞ የመርካው ማለት ነው መደገፊያው ከነው ቦንዱን ጨምሮ ልብስ ለብሶ አንድ ተካያ አንድ ሺህ ሁለት መቶ ብር እሱ እንደውም ቦንዱ በጣም ስለጨመረ ነው። እስከ ዛሬ ዘጠኝ መቶ ና አንድ ሺህ ብር ነበር። አሁን ግን አንድ መርካ አንድ ሺህ ሁለት መቶ ብር ማለት ነው። እስከ ዛሬ እንግዲህ ተካያ በባለሙያ ነበር የማሰራው። አሁን ግን አልሐምዱላህ ራሴ መስራች ያለሁ ማለት ነው። ራሴንን የተካያውን ልብስ የመርካውን ልብስ የምሰራው እንሻአላህ እንግዲህ ከተሳካ ሊደግሞ የሲንጀር የሙያ ስልጠናውት ትምህርት ላይ ተካያንም አሰራር አካትች የማሳያችሁ ነው የሚሆነው ማለት ነው። እንሻአላ በአላህ ፈቃድ እንግዲህ እንሻአላ የተካያኑም አሰራር የማሳያችሁ ነው የሚሆነው። የሚገርማችሁ እስከዛሬ ለባለሙያ ብዙ ብር የከፈልኩ ነበር የማሰራው። ቢያንስ ለአንድ ትዕዛዝ ቢያንስ ወይ ስድስት አምስት ተካይ አካባቢ ነበረ የምንታዘዘው። ቢያንስ እስከ አራት መቶ ብር አምስት መቶ ብር እየከፈል ነበር የምናሰራው። አሁን ግን አልሐምዱሊላህ ራሴን የምሰራው እሱኑ ሙያ የማካፍላችን ነው የሚሆነው። ያው ከዛሬ ነገር ያልኩኝ የሲንጀሩ የሙያ ትምህርት አልተመቻቸልኝም አልጀመርኩትም። ይሻላል ግን የምጀምረው ነው የሚሆነው። በጣም በጥራትና ጽድት ተደርጎ የተሰራ የትራስ ልብስ ነው። እንግዲህ የትራስ ልብስ የሚሄደ ወደ ጅማ ነው። በነገራችን ላይ ጣውላም አላት፣ ይችል ቴብል አላት ማለት ነው። ግን ያው ወደ ጅማ ስለሆነ የሚላከው ያው እኔ እንደምታውቁት ያለት ወሎ ኮምቦልቻ ስለሆነ ከኮምቦልቻ ጀምሬ መስተዋቱን ስልከው እንዳይሰበርባት ከዛው ከአዲስ አበባ ነው የተሰራው ማለት ነው እና እሱ እንግዲህ ዚህ የለም ከትራስ ልብሶቿ ጋር ማለት ነው። ከዚህ የትራስ ልብሶቿ ልኬው ከዛ እዛ ከመስተዋቱ ጋር ወደ ጅማ የሚላክላት ነው የሚሆነው። ማለት ነው እንግዲህ በዚሁ አጋጣሚ ያዘሺ ልጅ ሶፊያ ትባላለች። አንቺም ይሄ ቪዲዮ አይተሽ አስተያየት እንደምትሰጪ ተስፋ አድርጋለሁ። ኢንሻላህ። በጣም የሚያምርና በጣም ቆንጆ የማይሰለች አይነት ከለር ነው፣ አረንጓዴ ከለር። ትንሽ ካሜራ ተብዘዝ አድርጎታል እንጂ አረንጓዴነቱ ድምቅ ያለ ሆኖ ከጎልደን ቀበቶ ጋር በጣም ደምቆ ቤት ውስጥ ሲታይ በጣም ነው የሚያምረው። ትንሽ ካሜራዬ አፈዘዘብኝ። ማለት ነው። እንዲሁም ደግሞ እነዚህ ልሙጥ ከከፋዮች የተለያዩ ከለሮች አላቸው። በጣም ብዙ ከ18 አይነት ከለር በላይ አሏቸው። እነሱን ከለሮች እንግዲህ አማራጭ ከፈለጋችሁ በቴሌግራም ቻናል አለኝ። የእሱን የቻናል ሊንክ አስቀምጥላችሁና ወደዛ ገብታችሁ የተለያየ አማራጮችን ማየት የምችሉ ነው የሚሆነው ማለት ነው። የምትፈልጉትን መርጣችሁ እንግዲህ በተቀመጠላችሁ ቁጥር በኢሞ በቴሌግራምና በዋትሳፕ አና የምናግሩን እንሻላ። ምላሻችን ፈጣን ነው የሚሆነው። የትራስ ልብስ ብቻም ሳይሆን ደግሞ ድጋፍ አረቢያ መልስ፣ እንዲሁም ደግሞ መጋረጃ፣ የተለያዩ የቤት እቃዎችን የምትፈልጉ ከሆነ አናግሩን እንሻላ። እስከዛሬ እንግዲህ እኛ ጋር ተዛዛችሁ የቆየባችሁም ካላችሁ አፉ እንድትልኝ እንሻላ፣ ቀስ በቀስ የማወጣላችሁ የሚሆነው ያው፣ ብዙ ጊዜ አረብ አገር ያላችሁ እህቶች ስለሆናችሁ የምታዙኝ ብዙ ማታጣድፉን ማለት ማለት እናንተ እስክትመጡ ምናምን እቃው እንዳይቀመጥ ቀስ ብሎ ይሰራ ምናም ስለምትሉኝ ስለማታጣድፊ በጣም አመሰግናለሁ። አላህ ይስጥልኝ። እኔ ራሱ አሁን ረመዳን ከወጣ በኋላ ለራሱ የብዙ ሰው ትዕዛዝ ነው ያወጣሁት ማለት ነው እና እንግዲህ ለዚህ ትብብራችሁ በጣም አመሰግናለሁኝ። በዚሁ አጋጣሚ ቻናሌን ሰብስክራይብ እያደረጋችሁልኝ በጣም ብዙ ቁም ነገር እና በጣም ብዙ ሰው ደግሞ የሚከታተለውና የሚወደውን የሲንጀር ትምህርት ቁም ነገር ያላቸው ብዙ የስራ ቪዲዮዎች የምለቅበት ቻናል ነው እና ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ይሄንን ዩቱብ ከጀመርኩኝ ከአራት ከአምስት ዓመት በፊት ነው፣ ግን እስካሁን አስራ ስድስት ሺህ ሰብስክራይብ ብቻ ነው ያለኝ። እስኪ አበረታቱኝ፣ አበረታቱ። ቁም ነገር የሚሰራበት ዩቱብ፣ ቁም ነገር የሚሰራበት ቻናል ብዙ ጊዜ ሲበረታታ በረታት አይታይምና፣ ለእኔ ሞራል እንዲሆነኝ አበረታቱኝ ይላለሁ። ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ የምመጣ ነው የሚሆነው። የዛሬው የትራስ ልብስ ከተመቻችሁ ላይክ ሳታደርጉ እንዳታልፉ ሸርም አድርጉልኝ። የቻናል ሊንክን ማስቀምጥላችኋልሁኝ ቴሌግራም በመጓዝ ጆይን እያላችሁ ግቡ። ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ የምመጣ ነው የ እስከዛው እንግዲህ አዲስ ነገር ይዤላችሁ እስከመመጣ ላይክ ሸር እያደረጋችሁ አብረታቱኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።